ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚዜሰ ኮነ ፍስሃ ወሰላም። ኦሪት ዘፍጥረት ምዕራፍ አርባ ከቁጥር አንድ እስከ ፍጻሜ ምዕራፍ። ከዚህ ነገር በኋላም እንዲሆነ የግብፅ ንጉሥ የጠጅ አሳላፊና የእንጀራ አበዛ ጌታቸውን የግብፅ ንጉሥን በደሉ። ፈርዖንም በሁለቱ ሹማምንቶቹ በጠጅ አሳላፊዎቹ አለቃና በእንጀራ አበዛዎቹ አለቃ ላይ ተቆጣ። ዮሴፍ ታስሮ በነበረበትም በግዞት ስፍራ በዘበኞቹ አለቃ ቤት አስጠበቃቸው። የዘበኞቹም አለቃ ለዮሴፍ አሳልፎ ሰጣቸው፣ እርሱም ያገለግላቸው ነበር። በግዞት ቤትም አያሌ ቀን ተቀመጡ። በግዞት ቤት የነበሩት የግብፅ ንጉሥ ጠጅ አሳላፊና እንጀራ አበዛ ሁለቱም በአንዲት ለሊት እንደ ሕልሙ ትርጓሜ እየራሳቸው ሕልምን አለሙ። ዮሴፍም ማልዶ ወደ እነርሱ ገባ፣ እነሆም አዝነው አያቸው። በጌታው ቤት ከእርሱ ጋር በግዞት የነበሩትንም የፈርዖንን ሹማምንት እንዲህ ብሎ ጠየቃቸው፣ እናንተ ዛሬ ስለምን አዝናቸዋል? አዝናችኋል እነርሱም ሕልምን አለምን የሚተረጉምልን አጣን አሉት። ዮሴፍም አላቸው ሕልምን የሚተረጉም እግዚአብሔር የሰጠው አይደለምን? እስቲ ንገሩኝ። የጠጃ አሳላፊዎች አለቃም ለዮሴፍ ህልሙን እንዲህ ብሎ ነገረው። በሕልሜ የወይን ዛፍ በፊት የሆነ አየሁ። በዛፊቱም ሶስት አረግ አለባት። እርሷም ቅጠልና አበባ አወጣች፣ ዘለላም አንጠለጠለች። የዘለላዋን ፍሬ በሰለ የፈርዖንም ጽዋ በእጄ ነበረ ፍሬውንም ወስጄ በፈርዖን ጽዋ ጨመቅኩት። ጽዋውንም ለፈርዖን በእጁ ሰጠሁት። ዮሴፍም አለው የዚህ ትርጓሜው ይህ ነው። ሶስት አረግ ሶስት ቀን ነው። እስከ ሶስት ቀን ድረስ ፈርዖን ራስህን ከፍ ያደርጋል፣ ወደ ቀደመው ሹመትህም ይመልሳል። ጠጅ አሳላፊ በነበርህበት ጊዜ ስታደርግ እንደነበረው እንደ ቀድሞ ሥርዓትም የፈርዖንን ጽዋ በእጁ ትሰጣለህ። ነገር ግን በጎ ነገር በተደረገልህ ጊዜ እኔን አስበኝ፣ ምሕረትንም አድርግልኝ። የእኔንም ነገር ለፈርዖን ነግረህ ከዚህ ቤት አውጣኝ። እኔን ከእብራውያን አገር ሰርቀው አምጥተውኛልና። ከዚህም ደግሞ በግዞት ያኖሩኝ ዘንድ ምንም አላደረኩ! የእንጀራ አበዛዎቹም አለቃ ህልሙን በመልካም እንደ ተረጎመ ባየ ጊዜ ዮሴፍን እንዲህ አለው፣ እኔም ደግሞ ህልም አይቼ ነበር። እነሆም ሦስት መሶብ ነጭ እንጀራ በራሴ ላይ ነበረ። በላይኛውም መሶብ ፈርዖን ከሚበላው ከጋጋሪዎች ስራ ሁሉ ነበረበት። ወፎችም በራሴ ላይ ከመሶቡ ይበሉ ነበር። ዮሴፍም መልሶ እንዲህ አለው የዚህ ትርጓሜው ይህ ነው። ሶስቱ መሶብ ሶስት ቀን ነው። እስከ ሶስት ቀን ድረስ ፈርዖን ራስን ከፍ ያደርጋል፣ በእንጨትም ላይ ይሰቅልሃል፣ ወፎችም ስጋህን ይበሉታል። በሦስተኛውም ቀን ፈርዖን የተወለደበት ቀን ነበረ፣ ለሰራዊቱም ሁሉ ግብር አደረገ። የጠጅ አሳላፊዎቹን አለቃና የእንጀራ አበዛዎቹን አለቃ በአሽከሮቹ መካከል ከፍ አደረገ። የጠጅ አሳላፊዎቹንም አለቃ ወደ ስፍራው መለሰው፣ ጽዋውንም በፈሮን እጅ ሰጠ። የእንጀራ አበዛዎቹንም አለቃ ሰቀለው፣ ዮሴፍ እንደ ተረጎመላቸው። የጠጅ አሳላፊዎች አለቃ ግን ዮሴፍን አላሰበውም ረሳው እንጂ ይቆየን። ወስብሐት ለእግዚአብሔር።